ያን ያህል ልክ ነው። የብሪያን ኤምቤሞን ተጽዕኖ በማንቸስተር ዩናይትድ ቤት እናነሳለን። በተለይ ደግሞ ክርክሮች አሉ። አሁን በማንቸስተር ዩናይትድ በክረምቱ የዝውውር ጊዜ ያስፈረማቸው ተጫዋቾች አሉ። እንግዲህ በዋናነት አገልግሎት እየሰጡ አሁን እያየናቸው ናቸው የምንገኘው አራት ተጫዋቾች ናቸው። ያው ቤንጃሚን ሼሽኮ፣ ብሪያን ኤምቤሞ፣ ማቲያስ ኩኛ ና ሴኔ ላሜንስ። እነዚህ አሁን የማንቸስተር ዩናይትድ አዳዲስ ተጫዋቾች ናቸው፣ ግን ተጽዕኗቸውም ደግሞ በጣም እየጎላ ይመስለኛል። በየጨዋታዎቹ ላይ የሚያደርጉት ነገር የሚያበረክቱት አስተዋጽኦ በጣም ሰፊ ነው። በደረጃ አስቀምጫቸው ብትባይ ባላቸው በጎ ተጽዕኖ አንደኛ እስከ አራተኛ ስጫቸው እስኪ እኔ አንደኛ የማደርገው ብሪያን ኤምቤሞን ነው። ሁለተኛ ሁለተኛ ማቲያስ ኩኛ፣ ሶስተኛ ሶስተኛ ሴኔ ላመንስ፣ አራተኛ ቤንጃሚን ሼሽኮ። ተመስገን ተስማማን፣ ዛሬ ገና እንደዚህ ነው። አንተ ከምር ነው ግን በጣም የጠበቅኩት አንተ ማቲያስ ኩኛ ስላለ ብዬ ነበር። ማቲያስ ኩኛ ና ለምሳሌ ለዛኛው ዘጠኝ ከአስር ከሰጠው፣ ለዚህኛው ስምንት ነጥብ ዘጠኝ ከአስር ያው ተቀራራቢ ነው። እንደዛ ነው እኔ የሚሰማኝ፣ ግን የብሪያን ኤምቤሞን ትንሽ ከፍ አደርገዋለሁ እና እነዚህ ተጫዋቾች ደግሞ በጣም ተናበው ጥሩ አገልግሎት እየሰጡ ነው ማንቸስተር ዩናይትድ ላይ። አሁን የብሪያን ኤምቤሞን ፎቶ ያየኸው የዘጠነኛው ሳምንት የእንግሊዝ ፕሪሚየር ሊግ ምርጡ ተጫዋች ተብሎ ስለተመረጠ ነው። ተጽዕኖ ትልቅ ስለነበረ ሁለት ጎሎች ከብራይተን ጋር ማንቸስተር ዩናይትድ ሲጫወት አስቆጥረዋል። አንደኛ ይሄ ነው። እንደገና ማንቸስተር ዩናይትድ ለሁለት ተከታታይ ሳምንት በስምንተኛው ሳምንት አድማጮች ካስታወሱ ሀሪ ማጓየር ነበር የስምንተኛው ሳምንት ምርጡ የፕሪምየር ሊግ ተጫዋች ተብሎ የተመረጠው እና ለተከታታይ ተጫዋቾችን አስመረጠ ማለት ነው በሊጉ እና የብሪያን ኤምቤሞን ጉዳይ ግን ስናነሳ ለማንቸስተር ዩናይትድ ከፈረመበት ጊዜ ጀምሮ የሚያደርጋቸው እንቅስቃሴዎች የሚያበረክተው አስተዋጽኦ እንደዚህ እንደዚህ በጣም ሰፊ ሆኖ ነው ነው የሚታየኝ። እንዲሁም የቁጥር መረጃዎቹ አሪፍ ናቸው፣ በጣም ጥሩ ናቸው። ግን ከዛ በላይ ነው የሚሆንብኝ ሜዳ ላይ የሚታየው እንቅስቃሴ፣ ፍላጎቱ፣ ለክለቡ ያለው ፍቅር እና ደግሞ እስከ መጨረሻው ደቂቃ ድረስ እስከተጫወተበት የመጨረሻ ደቂቃ ድረስ ምንም አይነት መታከት የማታይበት ተጫዋች መሆኑ በጣም ይገርመኛል። ትንሽ ልናነሳ የምንችለው ከብሬንትፎርድ ጋር በነበረው ጨዋታ ላይ ደከም ብሎ ታይቶ አለው። ያንን ጨዋታ በተመለከተ ግን ብሪያን ኤምቤሞ ብቻ አልነበረም ይሄ አስተያየት የሚሰጥበት ብዬ ነው ማስበው። ብዙዎቹ የማንቸስተር ዩናይትድ ተጫዋቾች ጥሩ ሁኔታ ላይ አልነበሩም። ስለዚህ አሁን አድማጮች ማስተያየት እንዲሰጡበት እኛ ምንድ ንወያይበት ምንፈልገው የማንቸስተር ዩናይትድ ፈራሚዎችን በተመለከተ በተለይ ማቲያስ ኩኛና ብሪያን ኤምቤሞን አንስተን ለዩናይትድ አሪፉ ፈራሚ ሁለቱም ጥሩ ናቸው። ግን በደረጃ እንደዚህ ስናስቀምጣቸው የትኛውን አንደኛ የትኛውን ሁለተኛ እናደርጋለንና ለምን የሚለውን ነው። ከዛ ውጭ ግን አሁን በማንቸስተር ዩናይትድ ከፈረሙት አራት ተጫዋቾች ጋራ ባለው ንጽጽር አሁን የሰጠውነውን ደረጃ ብንሰጠም ዘቴሌግራፍ ግን ማንቸስተር ዩናይትድ ያስፈረመው ብሪያን ኤምቤሞ የክረምቱ የፕሪሚየር ሊጉ ምርጡ ዝውውር ነው ነው የሚለው እሱ እዚህን በዚህ በሰፊውም ጭምር ትልቅ ፖይንት ያገኛል። አነስማማም እንኳን ብንል የለ መገሌ ነው አንደኛ ምናምን እንኳን የምንለው ሌላ ተጫዋች ቢኖረን እዛ ሁለተኛና ሶስተኛው አካባቢ ላይ መገኘቱን ለማንቸስተር ዩናይትድ ትልቅ ስኬት ነው። ምክንያቱም ማንቸስተር ዩናይትድን ለመጨረሻ ጊዜ በዝውውር ተሳካለት ማለት ከጀመርን እኮ ቆየን። እስኪ በቃ ከፈርጉሰን በኋላ የማንቸስተር ዩናይትድ ምርጡ ዝውውር ማን ነው ብለን ብንል እኮ ምንሄደው ወደ ብሩኖ ፈርናንዴዝ እኮ ብሩኖ ፈርናንዴዝን የምናገኘው የዛሬ ስድስት ዓመት አካባቢ ነው። በእነዚህ ስድስት ዓመታት ውስጥ ማንቸስተር ዩናይትድ ከዝውውር አንጻር እንዲህ የተዋጣለት በሊጉም እንዲህ የተዋጣለት በክለቡም ላይ ትልቅ ተጽዕኖ ነው የሚያሳድር ተጫዋችን የራሱ አድርጎ አላየንም ማለት ነው። ይሄ ለማንቸስተር ዩናይትድ ትርጉሙ ቀላል አይደለም የሚለው ነገር እንዲሰመርበት ስለምፈልግ ነው። ቀላል አይደለም ትርጉሙ ሳምር የማንቸስተር ዩናይትድ አንዱ ችግሩ የነበረው ወይም ችግሩ ሆኖ የቆየው ለዝውውር ገንዘብ አለማውጣት አይደል። ለዝውውር ገንዘብ በደንብ ያወጣል ማንቸስተር ዩናይትድ። ገንዘብ በማውጣት የሚበልጡት በጣም ጥቂት ክለቦች ናቸው። ነገር ግን የማንቸስተር ዩናይትድ ችግሩ፣ የማንቸስተር ዩናይትድ ክፍተቱ በዛን ያህል ከፍተኛ የዝውውር ወጪ የሚመጡ ተጫዋቾች ማንቸስተር ዩናይትድ ላይ አሁን ከማቲያስ ኩኛ አሁን ከብሪያን ኤምቤሞ የምናየውን አይነት ተጽዕኖ ማሳደር ግን አልቻሉም። አብዛኞቹ እንደመጡ የወጡ ናቸው። የከረሙትም ቢሆን አልተወደዱም። ይህንን ስናነሳ ያለፈውን የመጨረሻውን የኤሪክ ቴንሃግን ዝውውር ጨምሮ ነው። ጆሹዋ ዚርክሲ የኤሪክ ቴንሃግ ዝውውር ነው። ጥር ላይ ካልወጣው እያለን አሁን ራስመስ ሆይሉን የኤሪክ ቴንሃግ ዝውውር ነው። ሁለቱ ወደ መቶ ሀምሳ ምናምን ሚሊዮን እኮ ወቶባቸዋል። ወደ 120 130 አካባቢ ወጥቶባቸዋል ግን ራስመስ ሆይሉንድን ለመሸኘት ጆሹዋ ዚርክዚን ደግሞ ለማስቀመጥ ሆነ የቅርብ ጊዜ ውን እንኳን ብናነሳ እነዚህ ግን መጡ ቤስት ኢለቨኑ ላይ ገቡ ከገቡ በኋላ በጣም አሪፍ ሆነ ለምን አንደኛ ማንቸስተር ዩናይትድ በክረምት የነበረውን የዝውውር ተሳትፎ ኢዋዝ ኤ ቬሪ ስማርት ሙቭ ብለው ደግሞ የሚጠሩት ሰዎች አሉ። እዛው ፕሪሚየር ሊጉ ላይ የታወቀ በፕሪሚየር ሊጉ የተረጋገጠ አቅም ያላቸውን ተጫዋቾች የራሱ አደረገ። ይጎድሉኛል ባላቸው ቦታዎች ላይ ይህንን ከወልቭስ ይህንን ከብሬንትፎርድ አመጣና አንድ ላይ ሁኑልኝ አላቸው። ማቲያስ ኩኛ ወልቭስ ላይ ምንድ ነበር የሚሰራ? ብሪያን ኤምቤሞ ብሬንትፎርድ ላይ ምንድ ነበር የሚሰራው? እና ማንቸስተር ዩናይትድ የምንነበረ ጉድለቱ ስቲ መጥተው ስክት አሉ። ፕሪሚየር ሊጉን እስኪ ለምዱ የሚባል የፕሪሚየር ሊጉ ፊዚካሊቲ የሚባል ነገር ምንም አይነካቸውም። እነሱ እዛው ነበሩ፣ እንግዶች አይደሉም። የማንችስተር ዩናይትድን አንዱ ያደረገው ትልቁ ነገር ይሄንን ይሄንን ማድረግ በጣም ረድቶታል ካልን በኋላ የብሪያን ኤምቤሞ ኢምፓክት ጎሎቹ ብቻ ናቸው ብዬ አላምንም እኔ። የማንቸስተር ዩናይትድ አጠቃላይ የማጥቃት እንቅስቃሴ መልካም እንዲሆን፣ ሸጋ እንዲሆን፣ አስፈሪ እንዲሆን ምናልባትም እያንዳንዱ የፕሪሚየር ሊግ ቡድን በማጥቃት አቅም ሲለካና ሲፈተሽ ብዙ የግብ ሙከራ በማድረግ ኤክሲጂዎችን በመፍጠር ኤክሲጂ ዲፈረንሽልስ ምናምን በምንላቸው የሙከራ ብዛቶች ምናምን በምንላቸው ማንቸስተር ዩናይትድ ቀዳሚ ከሚባሉት ተርታ ነው። ሪሰንትሊ ስቲ ደግሞ በመጨረስም ቀዳሚ እየሆነ ሰንደርላንድን ስንት ለስንት አሸነፈ፣ ሊቨርፑልን ስንት ለስንት አሸነፈ፣ ብራይተንን ሆቭ ቫልቤርን ስንት ለስንት አሸነፈ። ቅድም ለአርሰናል ስናነሳ የነበረው ነገር ባለፈው የውድድር ዓመት አርሰናልን ነጥብ ሲያስጥሉ ከነበሩ ክለቦች አርሰናል ዘንድሮ ሙሉ ሙሉ ነጥብ እየወሰደ ነው ካልን ማንቸስተር ዩናይትድም ይህንን አድርገዋል። ሊቨርፑል አምና አይደለም የሚያስቸግረው አስር ዓመት አንፊልድ ላይ ያስቸግሮት የነበረው ብራይተን ኦልትራፎርድ ላይ ሶስቴ በመደዳ ማንቸስተር ዩናይትድ አሸንፎታል። እነዚህን መልስ መስጠት ማንቸስተር ዩናይትድ ስለመለወጡ እንድናስብ ስለመለወጡ እንድናምን የሚያስገድድንን ነገር እየሰጠናል። ታዲያ የማንቸስተር ዩናይትድ ልዩ ጥንካሬ ሶርሶቹ እነማን ናቸው ስትይ፣ እነዚህ ሁለት ተጫዋቾች ሆነው ነው ማገኛቸው የነዚህ የእነዚህ ተጫዋቾች ብርታት ሌሎቹንም አበርትቷል ለእኔ ለእኔ በኋላ የምንዘረዝረው ነገር ይኖረኛል ግን ማንቸስተር ዩናይትድ ሜዳ ላይ አእምሮ ለመታየት የማንቸስተር ዩናይትድ ተጫዋቾች ላይ የፋይቲንግ ስፕሪት የመታገል ተስፋ ለመቁረጥ የሆነ ነገር ማድረግ የተሻለ ሆኖ እንድናይ ግን ከብሪያን ኤምቤሞ በላይ ለኔ ማቲያስ ኩኛ ነው። ማቲያስ ኩኛ የማንቸስተር ዩናይትድን አጠቃላይ ኦቨሮል ኢንቫይሮንመንቱን ቀይሮታል ብዬ የማምነው ሰው እሱን ነው። ግን ለምን ለብሪያን ኤምቤሞ ታዲያ የበለጠውን ዋጋ ሰጠ ካልሽ አዘን ኦፍ ዘ ደይ የመጨረሰ አቅም ላይ በልጦታል። ያ ነገር አለው ኤምቤሞ ላይ፣ ግን ዘ ሆል ስፕሪት ግን ተቀይሯል ብዬ የማስበው እንደ ማቲያስ ኩኛ ባሉ ተጫዋቾች ነው። አስታውሉ፣ ወደኋላ ሄዳችሁ ትንሽ ለማስታወስም ሞክሩ። ስታስታውሱ የመጀመሪያው ጨዋታ ከአርሰናል ጋር ነበረ። የአርሰናል የመጀመሪያ ጨዋታ ላይ ማቲያስ ኩኛና የዩናይትድ ደጋፊዎች መካከል እየነበረው የእንግዳና የነባር ነዋሪ አይነት ነገር አልነበረም። ወይም ከነበረም ደግሞ የነባር ነዋሪና የእንግዳ የሚመስል ነገር ነባር ነዋሪ የሚመስለው ማቲያስ ኩኛ ነው። በአንዴ ነው የተቀላቀላቸው። ይሄ የማንቸስተር ዩናይትድ መሆን፣ ይሄ መሸነፍን አለመቀበል ወይም ሽንፈት እንዳይመጣ የትኛውንም ዋጋ የመክፈል ፍላጎት እኔ ዘንድሮ በማቲያስ ኩኛ ሌቭል ማንም ላላየው ዩናይትድ ቤት ውስጥ ነው። ኢትስ ሶ አሜዚንግ እና ኖቦዲ ኬርስ ጎል አገባ አላገባ በሚለው ማንም ግድ አልነበረውም። አሾፉብኝ አለ። አሁን በቀደም ጎል ሲያገባ እጂ ማቲያስ ኩኛ ለካ ጎል ማግባት ትችያለሽ አሉኛ አለ። ቀለዱብኝ አለ መልበሻ ቤት ውስጥ። ከዛ ውጭ የነበረው አስተዋጽኦ ከዛ ውጭ ያለው ድርሻ ግን እንትናን ያስታውሰኛል፣ ሰምሃው በዛ ሌቭል ገና አልደረሰም፣ ግን ቪዲሽ ለማንቸስተር ናይትድ ሲጫወት የነበረው ስፒሪት ሁሌም ቢሆን ትዝ የሚለኝ ሰው። በቀደም ጋሪ ኔቭል ኢንተርቪው እያደረገው ነበረ፣ በቅርብ በጣም በቅርብ እና ጋሪ ኔቭል አብሮ የቡድን ጓደኛው ሆኖ በነገራችን ላይ በዚህ ወር የሆሎ ፌሙስ ገብቷል ጋሪ ኔቭልም ግን ቪዲችን ሲጠይቀው፣ ታውቃለህ ግን ይለዋል። ጠያቂው ጋሪ ኔቭል ነው። ቢጠብቅ ቢጠብቅ ቢጠብቅ ጋሪ ኔቭል ቪዲች ይጠይቀኛል ብሎ ያሰበውን ጥያቄ አልጠይቀውም። ከዛ ቪዲች ራሱ ጠየቀው፣ ሁለቴ የፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን እንደሆንኩ ግን ታውቃለህ? ከዛ ተከራከሩ። አላስታወሰም፣ ያ ጠያቂ አላስታወሰም። ዩሚን አለ። ሁለቴ የውድድር አመቱ ኮከብ

ሁለቴ እኮ የሆነው ጥቂት ና አለው። ደግሞ ጨራሽ ጨመረለት ያንተ ቡድን ጓደኛ ሁለቴ ሆኝ እንዴት ትረሳዋለህ እያለ ይቀጥላል። ክርስቲያኖ ሮናልዶ፣ መሐመድ ሳላ፣ ቪዲጅ እንደዚህ እንደዚህ አይነት ሰዎች ናቸው። ሁለት ሁለቴ የእንግሊዝ ፕሪሚየር ሊግ የአመቱ ምርጥ ተጫዋች ተብለ ሁለት ሁለቴ በመመረጥ አምስት ተጫዋቾች አካባቢ ናቸው። ቪዲጅ ለማንቸስተር ዩናይትድ ዋጋ ከፋይ ከሚባሉ ተጫዋቾች መካከል አንዱ ነው እና ቪዲጅ ልክ ሲባል የሚመጣል የእኔ አፍንጫው ነው ይደማል ዋጋ ስለሚከፍል፣ መደረግ ያለበትን ነገር ስለሚያደርግ እንዲህ ደም በደም ሆኖ ቶሎ ችኮላው ቶሎ አፍንጫ ውስጥ የሚሰነቀረው ነገር ሰንቅረው ደም የሚያቆመውን ጠራርገውለት ወደ ሜዳ ለመግባት ያ ያ ነገር በጣም ትዝ ይለኛል። ኔማንያ ቪዲች እኔ አይደል ነው ይህንን ያንን ጊዜ በትክክል የሚያስታውስ ሰው ካለ እኔ እንደዚህ በቴስታ ሰው ታክል ይገባል። ይሄ ለመሬት ዝቅ ባለች ኳስ እሷን በቴስታ አካል መታወት ያለች ቪዲሽ እንደዛ ነው። ሁል ጊዜም ሁል ጊዜም አንድ ፐርሰንት ለመስጠት ዝግጁ የሆነ ተጫዋች ጊዜው እየሄደ እየሄደ እየሄደ ሲመጣ ማቲያስ ኩኛ አሴ ብራዚሊያን የምጠራጠረው ነገር ቢኖረኝም ግን እንደዛ የመሆን እድላለሁ ብዬ ያምናል። አዎ የጨዋታ ፍላጎት ነው። በጣም አይለኛ እሱ ደግሞ ይጋባል። ሳምሪ በደንብ ይጋባል ወደ ጎንሽ ላሉ ተጫዋቾች ምናምን አሁን እኔ ለምሳሌ ዘንድሮ እንደ ሉክሻው የአማራኝ ተጫዋች አለ እንዴ? ይገርማል። አሁን የሉክሻው እኮ ራሱ በመደ በቃ እኮ ተብሎ አሁን ሊሳንድሮ ማርቲኔዝ ቢመጣ ሲሆነት አሁን ሊያስቀምጠው ነው ይሄንን ይሄንን ይህን ሉክሻው የሰሞኑን ሉክሻው የዘንድሮ የውድድር ዓመቱን የማይጎዳውን የሚገርም አገልግሎት የሚሰጠውን ደግሞ ሁለቱ በጣም ፍሬንድ ናቸው። ሶሻል ሚዲያው ላይ ብታያቸው ሁለቱ እንዴት እንደምወደው አይ ላቪው ምናምኑ ይባባሉልኛል። ያዝንቅላቸው። ግን እውነቴን ነው የምልህ፣ እንዲህ ያለ የሚጋባ ብርታት ያለው ለእኔ ማቲያስ ኩኛ ነው። ቅድም አንቺ ነሽ አሁን ይሄንን ያስባልሽኝ። ማቲያስ ኩኛ እንትላለህ ብዬ ጠብቄ ነበር ስላልሽ ማቲያስ ኩኛና ብሪያን ኤምቤሞን ብሪያን ኤምቤሞን የመጨረሻ ውጤት እንዲያምር ባበረከተው የበዛ ጎል ምክንያት ዋጋ ሰጠዋለሁ። ግን የጨዋታ ፍላጎትንሱ ግን የማቲያስ ኩኛ ሌቭል ላይ ግን ማንም የለም። እኔ ግን አይ እኔም ደግሞ የእናንተ የምትለውን አሁን ስፕሬቱን የጨዋታ ፍላጎቱን አልሸነፍ ቧይነቱንም በደንብ ብሪያን ኤምቤሞ ላይ አገኘዋለሁ አለ። እንዲሁም ይገርመኛል። ለም ሳይሆን በማቲያስ ኩኛ ሌቭል ታገኛለሽ ወይ? አዎ እንዲሁም የብሪያኒም ደግሞ ካለመድከም ነው። ዘጠና ደቂቃ አንዳንድ ጊዜ ፐርሶናሊቲያቸው ዲፍረንስ የለው እሱማ። እኔ ያኛው እኮ አግሬሲቭ ነው እኔ ያለ ነው ምወድለት እኮ ነ እኔ አሁን ኤምቤሞ አግብቶም የተሻረበት ሁሉ ይመስለኛል። አንዳንድ እንኳን እንትን ይሁን የደስታ አገላለጹ አይመስሎሻ አያውቅም የተሻ ምን አርጌ ነው የሚል ነው ሚመስለኛል። ምን ሆኖ ነው እንደዚህ እጁን ዘርግቱ እኔ እንዲህ ነኝ የሚል አይነት ስሜት ነው። እኔ ደግሞ የሚሰጠኝ ምረዳው አግብቶ ስለሆነ እንደዛ የሚያደርገው በዘመን ቫር እንደገና ጨዋታ ካልተጀመረ በስተቀረ ጎሉ ጸድቋል ብሎ ማመን አቅቶኛል። እኔ ያው የሚያጠራጠረ ሁኔታ ሲኖረ ነ ፊቱ ላይ ምንም የሚታይ ነገር የለም እንደዚህ ሁለት እጁን እንደዚ ምን ምን የሚል ነው የሚመስለኝ እኔ የተሰማኝን ነው ነገሮች። ሌሎች የዩናይትድ ደጋፊዎች፣ ሌሎች ኳስ ያዩ ሰዎችን ቢነግሩ ደስ ይለኛል። እንደውም አንድ ሰው ምን ብሏል መሰለሽ? እኔ አቤ ጽፎታል እንጂ አንብበ ነው። እኔ አቤ የማንቸስተር ዩናይትድ ጎል ባገባ ቁጥር የተሻረ የመሰለኝ፣ ከዚህ የደስታ አገላለጽ በመነሳት አይደለም፣ በአጠቃላይ የቫሩን ተጽዕኖ ነው ነው የገባኝ። ቫሩ እንደዚህ አይነት ስሜት ላይ ነን እኮ ሁላችንም፣ ይጸድቃሉ ወይ አይጸድቅም ወይ ው ጨዋታውን እያየ ከቆየ ጎል ሁሉም ጨዋታዎች ሁሉም ጎሎች ላይ እንደዛ አትሆንም፣ ጨዋታውን እየተከታተልን ከቆየን የሚያጠራጥሩ ነገሮች በሚኖሩት ጎሎች ላይ ነው እንደዛ የሚሰማኝ። ኔ እና የእንትናንሽ አግሬሲቭ ነሱ። በጣም ደግሞ አሁን በጣም ብሷል። ወልፍ ስም እያለ እንዲህ አይነት ነገር ነበረው፣ ግን አሁን በጣም በጣም ቲሙን የሚለውጥ አይነት ቅድም እንዳልከው ፈርቸው የነበረው ነገር ነበረው። ሌዚ ነው ይሉሻል፣ ሌዚ ነው፣ ሰነፍ ነው፣ ስንፍና አለበት። ኳሱን በደንብ ይችለዋል ምናምን ነው እስካሁን አላየሁትም። ስንፍናውን ለሊቨርፑል ና፣ ለማንቸስተር ናይት ጨዋታ አንፊልድ ላይ ዩናይትድ ሊቨርፑልን ለማሸነፉ ወዘ ኪ ፐርሰን ነበረ። ግን ብሪያን ኤምቤሞ ኢንድ ሪዛልቱን በደንብ አርጎ እያሳመረ ነው። ካልም ነው ይሄ እንደዚህ ይሄ ቮካል ነገር ነው ይጮኋል፣ ይናገራል። ምን ይላል አይናገር። ከዳኞችም ጋር አርጊ አያረግም፣ እንደዛ አያረግም። ግን የሆነ ነገር ከተፈጠረም በኋላ ጊዜ የማባከንም ነገር የለውም፣ ቶሎ ወደ ጨዋታ መመለስ፣ ቶሎ ማድረግ የሚችለውን ነገር በሙሉ ለማድረግ መጣር። እንደዛ ነው የሚታየኝ የኔ የብሪያን ኤምቤሞ ጉዳይ። እና ደግሞ አንድ በጣም አሪፍ ብዬ በቀደመም በፕሮግራማችን ላይ ያነሳ ነው የፈጠረው ኢንቲሜሲ ከአማዲ ያለው ጋራ በጣም አሪፍ ነገር ሃርመኒው በጣም አሪፍ ነው፣ በጣም ደስ የሚል ነው። ግን ማንቸስተር ዩናይትድ ባለፉት አመታት በምን ስንወቅ ሰው ነበረ የማንቸስተር ዩናይትድ ተጫዋቾችን እኔ ምንም የማይመስላቸው ነገር ይሙት የሆነ መንፈስ ይዘው የሚገቡት ነገር ምናምን እንል ነበር። እሱን ህይወት የዘራበት ለእኔ ማቲያስ ኩኛ ነው። ከአዳዲሶቹ ተጫዋቾች መገኘቱ አይገርምም። ዛሴት በቃ፣ እሱ ግን የተገኘው ለምንድን ነው? ከልጅነቱ ጀምሮ ማንቸስተር ዩናይትድ ነው ይሄ ልጅ ለዛ ነው ወትውቷል እኮ ምን አገባኝ አለ እኮ ተናግረው ነው አለ። እንደው በቀደም አውጥቼ እንደገና ከዩቲውብ ፎልደር ላይ እየሰማሁት ነበረ ስለ ማቲያስ ኩኛ አይ ዶን ኬር አለ። የአውሮፓ ቻምፒዮንስ ሊግ ያልፋ እኮ ብትሉ አያገባኝም፣ ምን የዩናይትድን ማሊያን ልልበስ ብቻ። እንዲህ ብለሽ ከመጣሽ በቀደም አይደለም ገብቶሻል፣ የዩናይትድ በመሆን ስለቀደሙሽ አለ። የዩናይትድ ውስጡ ያለው ስሜትስ የዩናይትድ መሆን ከልጅነቱ ጀምሮ አያቱ ቤት እየሄደ ማንቸስተር ዩናይትድን ማየት የማንቸስተር ዩናይት አንድ ቀን በህይወት እግር ኳስ ተጫዋች ሆኜ ለማንቸስተር ዩናይትድ ተጫውቼ ሜዳ ላይ ገብቼ እንዲህ እያለ ያደገ ልጅ አታላምጅውም። የማንቸስተር ዩናይትድን ፍቅር ኖሮ ታላ ምኑን ታላምጅዋለች። ለዩናይትድ ያለውን ፍቅር፣ ለዩናይትድ ያለውን መቆጨት፣ ለዩናይትድ ያለውን መንገብገብ ያውቀዋል። ባለፉት ጊዜያቶች ማንቸስተር ዩናይትድ ቤት ውስጥ ታሪክ የሰሩ ተጫዋቾችን እያየ አድጎ ከእነሱ መካከል እንዳንዱ በማንቸስተር ዩናይትድ ማንነት እንድጠራ ብሎ ሲመኝ ሲጓጓ ያደገ ተጫዋች ፍቅር፣ አታላምጅ ሊነግርሽ የሚችለው እንደው መሱ ነው። እውነቴን ነው ብነግርሽ፣ ሊነግርሽ የሚችለው ማንቸስተር ዩናይትድ እኮ የተከታተሉት ነው የሚያውቁት፣ የኖሩት ነው የሚያውቁት ዩናይትድ ማለት ምን ማለት እንደሆነ በእርግጠኝነት ነው ምነግርሽ። ማንቸስተር ዩናይትድን እየደገፈ ለኖረ ሰው፣ የረጅም ጊዜ የማንቸስተር ዩናይትድ ክትትል ለነበረው ሰው አሁን ኒማንያ ቪዲች ስል በትዝታ ወደኋላ ምን ያህል እንደሚጓዝ በእርግጠኝነት ነው ምነግርሽ። ዛ ዋት ኢት ሜንት ምን ማለት እንደሆነ ማንቸስተር ዩናይትድ የሚገባሽ እንደዛ አይነት ነገሮችን ስታይ ነው። ለምሳሌ የሩኒ የቡድን ጓደኛ ሆነሽ ሩኒ ሜዳ ላይ እንደዛ ዚም ዛም ዛም ዚም እንዲህ ታክሎ ምኑም ሁሉም ነገር የሚያምርበት ነው። እንኳን ሜዳ ውስጥ የቡድን ጓደኛ ሆነሽ ደጅ ሆነሽ አይጋባብሽም፣ እንዲ የሆነ ነገር የማድረግ ፍላጎት። ያንን ቱ ዘ ኔክስት ሌቭል የወሰደው ነው ማቲያስ ኩኛ። ተመታው ብሎ ወድቆ የአጉሮ መራባ ምናምን አሉ የሚነስ መሬቱን ይመታዋል። የሆነ የሆነ አንድ የሚከትብሽ ነገር አለ፣ ስሜት የሆነ መፈለግ የሚጨምርብሽ ነገር አለ ማድረግ ምንድን እንደት ዋጋ መክፈል ፍላጎት ምናምን የሚከትብሽ ነገር አለው እና ዚስ የተለየው የማቲያስ ኩኛ ኳሊቲ ነው ብዬ ነው እማምነው ነው ነ ግን ያው እንደው ማሳቢ ልቀይር እንዴ? ቀይር ማን ታደረገዋል? ኤምቤሞን ሁለተኛ እንዳላረግብሽ በዚሁ ከቀጠ ምንትን ማብራሪያ እኮ እንደዛ ነው እኮ። ደረጃውና ማብራሪያው እኮ አብሮ አይሄድም። ምንም ማድረግ አልችልም እንጂ ለምን ሁለተኛ እንዳልኩት እኮ ያስረዳሁት እኮ አሁን ስለ ኤምቤሞ በመጠቂ ደግሞ ማስረዳው ነገር አለ ማብራሪያውና ደረጃው ግን እሺ፣ ለማንኛውም ግን ሁለቱ ለኤምቤሞ ትልቅ ዋጋ የሰጠሁት አንደኛው በሚያገባቸው ጎሎች ብዛት ነው። እውነት ለመናገር ማንቸስተር ዩናይትድ ባለፈው የውድድር አመት ትልቁ ጉድለቱ እሱ ነበረ። እዛ ላይ ለውጥ እያመጣ ነው ያለው። ያ ማቲያስ ማን ነው እንትና ራስ ሆይሉን እና ጆሻ ጊዜ ያገቡት ጎለ ብቻውን እየደረሰ ነው በእነሱ በሙሉ የውድድር በት፣ ይሄ ገና በዘጠኝ ጨዋታ እየደረሰ ነው ያለው። ይሄንን ዲፍረንስ ፈጥረዋል። ማንቸስተር ዩናይትድ ሊቨርፑልን ሲያሸንፍ፣ እናም ደግሞ በሌሎቹ ውጤት ባመጣባቸው ጨዋታዎች አስፈላጊ ሆኖ ሲገኝ ይሄ ሎንግ ቦሎችን ይጠቀማል። ለዛ ደግሞ በጣም አንደኛ ምቾት የሰጠው ለዩናይትድ ኤምቤሞ ነው። ወደ ሲመቱለት ኳሱን እንዴት ኮንትሮል እንደሚያደርገው አይተሻል። ኮንፊደንሱ የሚመጣ ምንም የሚመጣ እንትን ፕሬስ የማድረግ ነገር ከተቃራኒ ቡድን ተጫዋቾች ምንም የማይበግረው ነው። ይህንን ነው ማለት የምችለው። ግን ባርኒዩስ አለኝ እያልሽ ነበረ ስለ ኤምቤሞ ምን? አሞሪም ሁለት ጨዋታዎችን ቀጥሎ በሚመጡት ሁለት ጨዋታዎች ላይ ላይኖር ይችላል የሚል ነገር አይቻልም አለ። በዝርዝር የተገለጸ ነገር በዝርዝር የተገለጸ ነገር አላየውም። በመርዶ የዘጋጅ አይ አይ፣ እሱ በደንብ መረጋገጥ ይኖርበታል። ያንን በደንብ የተረጋገጠውን ነገር እናነሳለን። ግን የብሪያን ኤምቤሞ የማቲያስ ኩኛ የማንቸስተር ዩናይትድ ቤት እስካሁን ድረስ ያደረጉት እንቅስቃሴ ብዙ ነገሮችን የለወጠ። እስኪ ለምን ድምጽ አይሰጡበትም? አዎ ለእናንተ እስከ ማቲያስ ኩኛና ከብሪያን ኤምቤሞ ይቻላል። አዎ ከፈለጉ አራቱንም ተጫዋቾች ራንክ ያድርጓቸው። ራንክ ማድረግ ይችላል፣ አይለያዩ ቤንጃሚን ሸሽኮ ገና ነው፣ ገና ነው ያስታውቃል። ይሄ ብሪያን ኤምቤሞ በማቲያስ ኩኛ ላይ ነው። ሁለቱም አራቱም ላይ ያርጉት ችግር የለብኝ። እሺ እሺ። ስለዚህ ይህንን በተመለከተ ሀሳቦቻችሁን እንጠብቃለን። ኮሜንት መስጫው ላይ የራሳችሁን ሀሳብ እንድታስቀምጡ ነው የምንጋብዘው። አድማጮቻችን በጣም አድርገን እናመሰግናለን። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ በያላችሁበት መልካም ቀን እንዲሆንላችሁ እንመኛለን። ኢትዮጵያ ለዘላለም ትኖሩ ኢትዮጵያ